አኀው ዲያቆናት፣ ክርስቶሳውያን ወገኖች፣ ክርስቲያኖች በእግዚአብሔር ስም እንዴት አደራችሁ? ምስጋናና ክብር የሚገባው እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ዛሬ ከትንሣኤ ሦስተኛው ሰንበት ነው። ጌታ ከተነሳ ሦስተኛው እሁድ ነው። በዚህ ዕለት የተነበበልን ለስጋው ለደሙ እንድንዘጋጅበት፣ እንድንማረው፣ እንድናጠናው እንድንመከርበት የተዘጋጀልን ንባብ የሉቃስ ወንጌል ምዕራፍ 24 ቁጥር 13 እስከ 33 ነው የተመደበው። የኤማውስን መንገደኞች ታሪክ ነው። አሁን የሰማ ነው። በዚህ ውስጥ ያለውን የእግዚአብሔርን ልጅ ቸርነት እናስተውላለን። ስለ ጌታ በዚህ ወንጌል ውስጥ የተጻፈው አብሯቸው ሄደ የሚል ሲሆን ስለ እነዚህ ሰዎች የተጻፈው ወይም ደግሞ እነሱን የሚገልጡ ብዙ ቃላት ቢኖሩም ግን ደግሞ ቸርነታቸውን የሚያሳየው ቃል መሽቶብሃልና እና ና ከኛ ጋር እደር የሚለው ነው። በዚህ ወንጌል ውስጥ የሚያስደንቁ የእግዚአብሔርን የቸርነቱን ስራዎች እናያለን። እለቱ ትንሣኤ ነው። የክብርም ግራ የመጋባትም ቀን፣ የጽድቅም የጥያቄም ቀን፣ የፍርሃት የሰላምም ቀን፣ የመገለጥ የተገለጠውን ያለማመንም ቀን፣ የትንሣኤ ዕለት ነው። ይህ ዕለት ይህ ነገር እየተከናወነው ምንድን ነው? እነዚህ ሰዎች መጀመሪያ ሴቶቹ መጥተው ጌታ ተነስቷል የሚለውን የመላእክትን ቃል ሰምተው ለሐዋርያት ሲናገሩ የነበሩ ናቸው። እነ ማርያም መግደላዊት ተመልሰው በመጀመሪያው ጉዟቸው ሂደው ሲናገሩ ያዩትን የሰሙትን ሲነግሯቸው ከሰሙት ውስጥ ናቸው። ነገር ግን የመጨረሻውን የማርያምንም ያለቀሰች ቆይታ ስትሄድ ያልነበሩ በመሃል ላይ ከዚያ ከጉባኤው ተለይተው ወደ ቤታቸው መንገድ የጀመሩ ሁለት ሰዎች ናቸው። ማለት በጣም ግራ በተጋባ ሕሊና ውስጥ ሆነው መንገድ የጀመሩ ሰዎች ናቸው። አንደኛ በእርግጠኛነት የሚያምኑት ተስፋ የሚያደርጉት የእግዚአብሔር ልጅ ክርስቶስ እነሱ እስራኤልን ነፃ ያወጣሉልን ተስፋ አድርገው ነበር የሚሉት ጌታ ገና እንደ ሞተና እንደ ተቀበረ ነው በልባቸው ውስጥ ያለው። ትንሳኤውን በሚገባ አላመኑም። ደግሞ የሆነ ወሬ ሰምተዋል። ግን የሰሙት ወሬ ያልተጣራ ወሬ ነው ለነሱ ጆሮ ማለት ነው። ገና አላመኑበትም። በዚህ ሁኔታ ላይ እያሉ ነው እንግዲህ። እነሆም ከነርሱ ሁለቱ በዚያን ቀን ይላል ከነሱ ሁለቱ የተባሉት በዚያ በትንሳኤው ተሰብስበው ከነበሩት ቤት ዘግተው ከነበሩት መካከል ማለት ነው። ከኢየሩሳሌም ስልሳ ምዕራፍ ያህል ርቃ ወደምትገኝ ወደ ኤማሁስ ወደሚባል መንደር ሄዱ ወይም ይሄዱ ነበረ። ስለዚህ ስለሆነውም ነገር ሁሉ እርስ በርሳቸው ይነጋገሩ ነበር ይላል። መቼስ ሌላ ነገር ሊያስቡና ሊናገሩ አይችሉም። የአርብ አርብ ነገር በጣም ከባድ ነው። የመስቀሉ ነገር በጣም የሚያስፈራ ነው። ተፈጥሮ ሁሉ የተናገረበት ዕለት ነው። ምድር የተንቀጠቀጠችበት፣ አለቶች የተሰነጠቁበት፣ ቀኑ የጨለመበት በጣም የሚያስገርም ነገር አይተዋል። ያ ለእነሱ የማይረሳ ነገር ነው። ከዚያ በላይ ደግሞ በፍርሃት ከቆዩበት ቤት ከመውጣታቸው በፊት የትንሣኤውን ዜና የሰሙ ሴቶች ያወሩትን ወሬ የመላእክትን ከመላእክት አንደበት የወጣውን ዜና ሰምተዋል። ስለዚህ እነዚህ ሰዎች ስለዚህ ስለሆነው ነገር ማለት ስለ ጌታ ስለሞቱ ስለመስቀሉ በይበልጥ ስለ ደረሰበት መከራ እያወሩ ይሄዱ ነበር። ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር ይላል። በእውነት ከዚህ ንባብ ውስጥ ዛሬ ከተነበበው ብዙ ልቤን የሚስበው ነገር አለ። ይህን ቃል ግን በጣም ወደዋለሁ። የተነሳው የእግዚአብሔር ልጅ ኢየሱስ ከእነርሱ ጋር አብሮ ይሄድ ነበር። ከነማን ጋር? ልቦናቸው ካላረፈው፣ እምነታቸው ካልተደላደለው፣ ግራ ከተጋቡት ግን ከሚወዱት ጋር፣ ከሚያስቡት ግን ካላወቁት ጋር፣ በእርሱስ ስለደረሰው መከራ ከሚያዝኑት ግን በእውነት ጌትነቱን ካላስተዋሉት ጋር ጌታ አብሯቸው ይሄድ ነበር። እርስ በእርሳቸው ይነጋገሩ ነበር። ሲነጋገሩም እና ሲመራመሩም ኢየሱስ ራሱ ቀርቦ ከነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር ይላል። ይህ ዓይን መያዝ ምን ማለት ነው? አለማመንንም የሚያሳይ ነው። መቼስ አይን መያዝ ብዙ ጊዜ ሁላችን እንደምናስታውሰው በመጀመሪያዎቹ ሰዎችም ታሪክ ለበጎም አይን የመያዝበት ጊዜ አለ። ደግሞም ደሞ ጸጋ ሲነሳም አይናችን የማያስተውልበት ጊዜ አለ። ለምሳሌ የመጀመሪያዎቹ ሰዎች አይናቸው ክፉ ከማየት የተከለከለ፣ የእግዚአብሔርን ክብር ለማየት ደሞ የተገለጠ ነበር። በኋላ ግን እጸበለስን ከበሉ በኋላ በጎ ለማየት የተጋረደ፣ መከራ ለማየት የተገለጠ አይንን ገንዘብ አድርገዋል። ስለዚህ እነዚህኞቹ ደግሞ በልባቸው ስላላመኑ የደነዘዘ ልብ ስላላቸው የተነሳውን ኢየሱስን ለማየት እምነት ስለሚያስፈልግ ቢወዱትም በሚገባ ገና ስላላመኑ የመጽሐፍትን ቃልም ጌታ ሲናገር እንደምንሰማው ስላላስተዋሉ በድንዛዜ ስላሉ አይነ ልቦናቸው ስላልበራ አይነ ስጋቸው ቢያየውም አይነ ልቦናቸው ሊረዳው አልቻለም። ስለዚህ አካላዊ አይናቸው ለውሳጣዊ አይናቸው ማስተርጎም አልቻለም። ምክንያቱም ውሳጣዊ አይናቸው የታወረ ነበር። ገና በድንዛዜ ባለማመን እና በጥርጣሬ ውስጥ ነበሩ። ጌታ ደግሞ ሁልጊዜ ከእርሱ የሆነውን ክብር እንድናስተውል የውስጥ አይናችን ይበራና ይገለጥ ዘንድ ፈቃዱ ነው። ያንን እናያለን። ከዚያ በኋላስ ምንድን ነው የሚሆነው? እርስ በርሳቸው እየተነጋገሩ ሲሄዱ እነዚህ ነገሮች ምንድን ናቸው? እየተወለጋችሁ ስትሄዱ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው? ንገሩኝ፣ ምንድን ነው የምታደርጉት? አላቸው። ምነው የምታወሩት? ባካችሁ፣ አካፍሉኝ አላቸው። መንገደኛ አደ እነሱ ደግሞ ምን ማድረግ ጀመሩ? እንዲ አንተ የት ሀገር ሰው ከየት የመጣነ ምን ማለትህ ነው አሁን በእኛ ሰፈር በእኛ ከተማ በኢየሩሳሌም የሆነውን ነገር አታውቅም? ይህን ዜና ያማያውቅ ሰው አለ? የት ነበርክ? የት ኑረሃል አሉት። ታሪኩን እንዲህ ነው የተረኩለት። ቀሌዮጳ የሚባለውም አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህን? ለብቻ ትኖራለህን? ማለት ማለት ይህን አለመስማት፣ ይህን አለማወቅ የሚያስገርም ነገር ነው። ከማህበረሰቡ ጋር ትኖርም ወይ በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን? አለው። እርሱም ማለት ጌታ ማለት ነው። ይህ ምንድነው የሆነውን እባክህ ነገረኝ አላቸው። እነርሱም እንዲህ አሉት። በየተራ መናገራቸውን ያሳያል። ይሄ በእግዚአብሔርና በሕዝብ ሁሉ ፊት ይሄ እንግዲህ የእነሱ መረዳት ነው። ጥሩም አውቀዋል። እውነት ለመናገር በእግዚአብሔርና በሕዝብ ሁሉ ፊት በስራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱንም የካህናት አለቆች እና መኳንንቶች ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ እናደርግ ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ ሶስተኛ ቀን ነው አሉት። መጀመሪያ ጌታን ማን እንደሆነ የሚያምሩት ነገር በእግዚአብሔር ፊት፣ በህዝብ ፊት በጣም ብርቱ የሆነ ታምራት የሚያደርግ ቢያስተምር የሚያምርበት እጁ የሚያድን ቃሉ የሚፈውስ ልብሱን የዳሰሱት ሁሉ የሚድኑለት የሚገርም ነቢይ በመካከላችን እግዚአብሔር አስነስቶልን ነበር። ግን በቅናት የካህናት አለቆች፣ የሕዝብ ሽማግሌዎች፣ የአገር ዳኞች አሰቀሉት፣ ገደሉት። ይህም ከሆነ የው ሶስት ቀን ነው። እኛማ እስራኤልን ይቤዣል፣ ለዘላለም ይታደጋል ብለን ተስፋ አድርገን ነበር ብለው ተስፋ መቁረጣቸውን ነገሩት። ምን ይሆናል እንደማለት ነው። ምን ይሆናል እንደማለት ነው። ነገር ግን ጌታ አሁንም በትዕግስት ያዳምጣቸው ነበር። እዚህ ሁሉ ጋራ አሉት ሴቶች ወደ መቃብሩ ሄደው ሽቶ ለመቀባት ተነሳ ተነስቷል የሚሉ የመላእክትን ራእይ እንዳዩ ነገሩን አስገረሙን ብለው ነገሩት። ደግሞ ደግሞም ከእኛ ውስጥ ማልደው ከመቃብሩ የነበሩ አንዳንድ ሴቶች አስገረሙን። ምን አስገረማቸው? ሥጋውን ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበረ ከእኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት፣ እርሱን ግን አላዩትም። እውነታቸውን ነው እነሱ ጌታን አየን የሚሉት ሰዎች ሳይገናኙ ነው የወጡት። አሁን አለማየታቸው ላይ ማስመራቸው ልባቸው በደንብ አለማመኑን፣ እንደገና አሁንም ጥያቄ ውስጥ እንዳሉ የሚያሳዩ ሲሆን እስራኤልን እንደሚብሽ ተስፋ እናደርግ ነበር የሚለውም የሐዘን ስሜታቸው የተገለጠበት ነው። እርሱም አሁን ይናገራል። አውሯቸው የሚሄደው እንግዳ ምን አላቸው? እናንተ የማታስተውሉ ነቢያት የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ አይቀበል ዘንድና ወደ ክብሩ ይገባው ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እነርሱ ወይም ስለ እርሱ በመጽሐፍ የተጻፈውን ሁሉ ተረከላቸው ይላል። መንገዱ እንግዲህ የሚገርም ነገር ነው። መቼም ያ መንገድ ባላጠረ ሳይሉ አልቀሩም እኒህ ሰዎች። ለምንድነው ልባችሁ ከማመን የዘገየው? መጽሐፍ እኮ የሚለው የምታምኑት መጽሐፍ የሚለው መከራ ይቀበላል ክርስቶስ፣ ይሰቀላል፣ ይሞታል፣ ወደ ክብሩ ይመለሳል እኮ ይላል። ለምንድን ነው ልባችሁ ከማመን የዘገየው አላቸው። ይህን እያላቸው አብረው ሄዱ ነው የሚለው አባቶችና እናቶች ወንድሞችና እህቶች የትንሣኤውን ዜና ሰምተናል፣ በትንሣኤውም እናምናለን። የሕማሙንና የሞቱን ነገር ሰምተናል፣ በእርሱም እናምናለን። ነገር ግን ብዙ ድካም ደግሞ በውስጣችን አለ፣ ብዙ መዛል በውስጣችን አለ። ነገር ግን በዚህ ውስጥ የምናየው አሁን እንደ ኤማውስ መንገደኞች ወደዚች ቤተክርስቲያን ለመጣ ነው፣ ለሁላችን፣ የእኔና የእናንተ ጌታ ድካማችን የሚያውቀው ጌታ የምንናገረውን በጸሎት እንደሚሰማንና በቸርነቱ እንደሚመልስልን ነው። አንዳንድ ጊዜ እንከተለዋለን፣ እናየዋለን፣ ግን በሚገባ ደግሞ ልብ አንለውም። ጌታ ለእኛ ይናገራል፣ ሰው እንደተናገረ ይመስለናል፣ ጌታ መናገሩን አናስተውልም። ስለዚህ ጌታችን ዝም ብሎ ከሰማቸው በኋላ ማብራሪያ ሰጣቸው። የእውነተኛ አባት የእውነተኛ አጽናኝ ባህሪ እንደሱ ነው። መጀመሪያ መስማት ያስፈልጋል። ዝም ብሎ እንዳገኛቸው አልወቀሳቸውም። ሰማቸው፣ አዳመጣቸው። ብሶታቸው ነገሩት፣ አደመጣቸው። መጨረሻ ላይ ደግሞ የሚያስፈልጋቸውን ምክር መከራቸው። ልባችሁ ከማመን ተጎትቷል፣ መንቃት አለባችሁ። መጽሐፍ እኮ የሚለው እንደዚህ ነው አላችሁ እንዲያያሉ መንገድ ላይ እንዳሉ እነሱ ሰፈር ደረሱ። ጌታ ወደ የት ነው የሚሄደው? እነሱ ወደ ቤታቸው ነው። እነሱ ቤታቸው ደረሱ። ፀሐይ ሊገባ አዘግዝቋል። ሩቅ መንገድ የሚሄድ መሰላቸው፣ አውራ ጎዳናውን እነሱ ጋር ይዞ ሲሄድ ስለነበረ ምን አሉት? እስመ መስየ ተቆልቆለ ፀሐይ ኅድር ምስሌነ። መሽቷል፣ ፀሐይ ሊገባ ነው እና እኛ ጋር አደር አሉት ቢሉት የሚገባ ነው። አንደኛ፣ በኋላ ሲናገሩ እንደምንሰማቸው ትምህርቱ ተመችቷቸዋል። ሌላው ነገር ደግሞ ትኩረት ሰጥቷቸዋል፣ በሚገባ ያዳምጣቸዋል፣ ይሰማቸዋል። ትምህርቱ ደግሞ ቁጣ አዘል ሳይሆን ምክር አዘል ነበር። ሁልጊዜ ማናችንም ቢሆን በችግራችን ጊዜ የሚሰማንን ሰው እንወዳለን። ግን እንደ ጌታ ማን ይሰማል? እንደ ጌታስ ማን ልበሰፊ ነው? ከዚያ በኋላስ ምንድን ነው የሆነው? እሺ ብሏቸው ወደ እነሱ ቤት ገባ። ምክንያቱም እሱ መሄድ የሚፈልገው ወደ ቤት ነው። እነሱ ወደ ቤታቸው ነው፣ እሱ ደግሞ በእነሱ ልቦና ሊያድር የእነሱን አይነ ልቦና ሊያበራ ነው። ከእነሱ ቀድሞ እሱ ቤቱ ደርሷል። የእርሱ ቤቶች እነሱ ናቸው። የእሱ ቤቶች እነሱ ናቸው። የእነሱ ልቦና ነው የእሱ ማደሪያ። አሁን ገና እነሱ ወደ ቤታቸው ደረሱ። ወደ ቤታቸው ጋበዙት ወደ ቤታቸው ገባ። ማዕድ አቀረቡ። ባረከላቸው፣ የባረከውን ሰጣቸው። ጌታ የባረከውን ሲበሉ ምንድን ነው የሚለው? አይነ ልቦናቸው ተገለጠ ነው የሚለው። አይነ ልቦናቸው ተገለጠን፣ አወቁት ልክ ሲያውቁት ምን ሆነ? ከፊታቸው ተሰወረ። ምን አሉ? ከዚያ በኋላ በመንገድ ቃሉን ሲነግረን ልባችን ይቃጠልብን ነበር። ምን ማለት ነው? እንዲህ ማለት ሁከት መንፈሳዊም ይባላል። አንድ እውነት ወደ ውስጣችን ሲገባ፣ የእግዚአብሔር ቃል ስራ ሲሰራ በውስጣችን የሚሰማን በቃል ለመግለጽ የሚያስቸግር የህሊና ውስጥ እንቅስቃሴና ሁከት አለ። ያ ተሰምቷቸው ነበር። በጉጉት ይሰሙት ነበር። ተማርከውበት ነበር። አይናቸው ሲገለጥ ነው ያወቁት። ክብር ይግባውና ጌታ አብሯቸው ለተጓዘው ለእነዚህ መንገደኞች ሳይታያቸው ወይም ደግሞ ሳያሳምናቸው ሳያውቁት አልተዋቸውም። በቃል ብቻ አላለፋቸውም። በቃል የነገራቸውን አይናቸውን ገልጦ ራሱን አሳያቸው። ክርስቶስን አዩት። የተነሳውን አዩት። ወደ ክብሩ የተመለሰውን አዩት። ሞትን ያሸነፈውን አዩት። አባቶችና እናቶች ወንድሞችና እህቶች፣ ዛሬም የኔና የእናንተ ጌታ ከኛ ጋር ይሄዳል። በእድሜያችን ሁሉ በዘመናችን ሁሉ 60 ማይል ብቻ አይደለም፣ 60 ዓመት ብንኖር፣ 80 ዓመት ብንኖር፣ 90 ዓመት ብንኖር፣ ከዚያም በታች ከዚያም በላይ ብንኖር፣ ጌታ ከኛ ጋር ይሄዳል። ክብርና ምስጋና ለስሙ ይሁንም ይሰማናል፣ ያየናል፣ ሐዘናችንን ያውቃል ደስታችንን ያውቃል። መንገድ ለመንገድ የምናወራውንም ይሰማል። አሁን እዚህ ላይ ጥያቄው ምንድ ነው? እኛስ በጉዟችን ውስጥ ምንድን ነው የምናወራው? ነው ጨዋታችን ምንድን ነው? ሰው ነው የምናማው ወይስ የእግዚአብሔርን ነገር ነው የምናስበው? የመስቀሉን ነገር እየተጫወትን ነው የምንመጣው የምንሄደው ወይስ የማይረባ የማይጠቅም ነገር እያወራን ነው የምንሄደው? እነዚህ ሰዎች የሚናገሩት ቃል ራሱ የእግዚአብሔርን መንግሥት ወደ እነሱ የሚጋብዝ ነበር። የመስቀሉን ነገር የትንሣኤውን ነገር ነበር የሚያስቡት። ምንም እንኳ ልባቸው ያልጠራ ሃይማኖታቸው ያልተከናወነም ቢሆን ነገር ግን ከመስመራቸው አልወጡም ነበር። እንደ ማንም ሰው ነበረ ግራ የተጋቡት። ስለዚህ ጌታ አብሯቸው ሄደና ልባቸውን አበራላቸው። ማዕዳቸውን ባረከላቸው፣ ወደ ቤታቸው ገባ። ጌታ እንደተናገረ ማንም ኖ በደጅ ቁሜ አንኳኳለሁ ነው ያለው አይደለም? ማንም በሩን ቢከፍቱልኝ ወደሱ ገባለሁ ያለ ጌታ፣ በር አንኳኳ፣ የልባቸውን በር ከፈቱለት፣ ናግባሉት፣ ገባ፣ ማዕዳቸውን ባረከላቸው፣ ክብሩን አዩ። ምን እንዳደረጉ ታውቃላችሁ? ተመልሰው ቤታቸው ማደሩን ትተው ወደ ቤት ሄዱ፣ ወደ ነበሩበት ሄዱ። ተመልሰው ከነበሩበት ቤት ሲሄዱ ማርያም መግደላዊትም ጌታን አይተው መጣለች። እነ ጴጥሮስም ጌታን አይተውታል። ሁሉም ተሰብስቦ ጌታን አየ ነው ጌታን አየ ነው ሲል እነሱም መጡና እረ እኛም ጌታን አየ ነው አሉ። ክብርና ምስጋና ለእግዚአብሔር ይሁን። መንገዳችን የተለያየ ሊሆን ይችላል፣ ነገር ግን አድራሻችን አንድ ነው። የምንፈልገው አንድ ነገር ነው። ጴጥሮስ በራሱ መንገድ ጌታን አየው። ዮሐንስ በራሱ መንገድ ትንሳኤውን አመነ። ማርያም መግደላዊት በራሷ ፍቅር፣ በራሷ እንባ ትንሳኤውን አየች። እነዚህ መንገደኞች ደግሞ እነሆ ጌታን አዩት። አንድ ነገር ልንገራችሁ፣ ጌታ እሱን ብለን ወጥተን በርሱ አምነን አዝነን ውለን ተስፋ የለሾች ሁነን እንድናድር አይፈቅድም። ጌታ የእኛን ሰላም ይፈልጋል። የጌታ ሰላም በልባችን ሲታወጅ ደግሞ አያስችለንም፣ መተኛትም አንችልም ያየነውን የሰማነውን ለመናገር እንፈጥናለን ያን የጌታን ክብር አይተው ለወንድሞቻቸው ሳይናገሩ ማደር አልሆነላቸውም አምላካችን እግዚአብሔር ለወንድሞቻችን ለእህቶቻችን የምናካፍለው እንዲህ ያለ የክብሩ ምስጢር በልቦናችን ውስጥ ያብራልን አይነ ልቦናችን ይግለጥልን ስጋውን በልተን ደሙን ጠጥተን በእሱ ከብረን ማደሪያዎቹ እንድንሆነ እሱ ይርዳን ያስተማረን የመከረን እግዚአብሔር ይመስገን አሜን ክቡር የሚሆን የወንጌልን ቃል እንሰማ ዘንድ እንሳለመውም ዘንድ በእርሱም ደስ ይለን ዘንድ ለዚህ በቃል ያደረከን ሁሉን ያስከ አምላካችን እግዚአብሔር ሆይ ክብርና ምስጋና ለአንተ ይገባል። ዳግመኛም ክቡር የሚሆን የወንጌልን ቃል በልቦናችን ትጽፍ ዘንድ